ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከእኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ዛሬ እንግዲህ በቃ ሰው ሲያምናችሁ እናንተም መታመን አለባቸው ማለት ነው። ውድ ቤተሰቦቼ ዛሬ የምር በጣም ነው የተናደድኩትም ያዘንኩትም ማለት ነው። ያው እኔ ታውቃላችሁ፣ ሁሌም ትእዛዝ የቤቶች ዛልሰራለሁ ለቤተሰቦቻቸው እሰጣለሁ ግን በቃ ታማኝ መሆን አለባችሁ ላይ ነው ምላችሁ እኔ አምንያት ለቤተሰቦች አዘጋጅቻላት ግማሽ ብር ልካ ግማሽን ብዙ ጊዜ በእርግጥ ብዙ ጊዜ አዛኛ ለልጅቱ ብዙ ጊዜ ያደርስላት አለሁኝ ጓደኛ ሆነናል ብዬ ቢያን ስሮ ሳይገባ አስራ አምስት ቀን እንደዛ ብቻ እንደዛ ሲቀረው ለቤተሰቦቿ ያንን ረታትቤ ብዙ ነው በነገራችን ላይ ብዙ እንኳን አይደለም ብዙ ቃን ያደረስኩ ለቤተሰቦቿ ሰጥችላት፣ ያው ግማሹን ብር ሰታኝ እልክልሻለሁ ስትለኝ እሺ ማራባ ብያ ደረስኩላል ማለት ነው። እና ውድ ቤተሰቦች እሷ አልሰጠችኝም፣ አላከችልኝም ብሩን። ብዙ ጊዜ ግን ሪከርድ አደርግላታለሁኝ፣ ብዙ ጊዜ ግን እደውላላታለሁ ግን አትመልስም። እኔ ብሩ ምንም አይደለም፣ ሰርች አገኘዋለሁ። ግን አንዳንዴ ትናደዳላችሁ እናንተ የሆነን ብር ለማገኘት የሆነን ስራ የምንሰራው በጣም ለፍተን በጣም ተንገላተን ብር ለማግኘት እስከሆነ ድረስ የምሬ ነው የምነግራቸው። ሀያ ምናምን ሺ ብር ነው ራሱ የያዘችብኝ ማለት ነው። ሀያ ስድስት እንደዛ። ያውም ግማሹን ቤተሰቦቿ አልፈልግም ምናምን ሲሉ ግማሹ አማቶቿ ማለት ነው እኛ አንፈልግም ምናምን ሲሉ ያንን እቃም ጥቼ ቤት ያኑሬ የተረፈውን ሽጬ የተወሰነውን ደግሞ አኑሬ ላታለሁ ማለት ነው። ግን በቃ ለምን ለምን ብሬን ለምን ነው ማትልክልኝ? ወላሂ እና እኛ አንድ ሰው እኛን ታውቁናላችሁ። የሚዲያ ሰው ሁሌም፣ የሚዲያ ሰው ሁሌም ይታወቃል። የሚዲያ ሰው ነው እኛን ራሱ አወጣችሁ የሆነ ነገር ራሱ ብትሉ ችግር የለውም። ታቁናላችሁ፣ በሚዲያ ታቁናላችሁ ማለት ነው። ግን አንዳንዴ በስልክ የሚያወራን ሰው ትእዛዝ ሲያዙን፣ በእርግጥ ሁሉንም ብር አንዳንዴ እኮ ብሩን ሁሉንም ብር ተቀብለን አይደለም እንሰራው። ግማሽ ብር ሰጥተውን ስንጨርስ ያንን ብር ልከውልን ለቤተሰቦቻችን እንሰጣለን። ግን በቃ እኛ ይሄን ያህል አምነናችሁ ይሄን ያህል ሰው ይሄን ያህል አምኗችሁ እኛ አምነናችሁ እናንተን ፎቶአችሁን አናቅም። ቤተሰብም አንዳንዴ መጀመሪያ ለመጀመሪያ ጊዜ ራሱ አንዳንዴ እኮ ቤተሰብን ሳናቅ ምን ሳንል ነው የሆነ ነገር ሥራ የምንሰራላችሁ ማለት ነው። ምክንያቱም ታማኝ ሁሌም ታማኝ ነው። እኛ ታምነናል። እነሱም እንደኛ ይታመናሉ ብሯችንን አይበሉም አያስቀሩብንም ብለን ነው የምንሰራውና። በቃ የምር እኔ በጣም የከፋኝ፣ እርግጠኛ ነኝ ልጅቱን አውቃታለሁኝ ቤተሰቦቿንም አውቃለሁ። ግን እኔ ቤተሰቦቿን ራሱ መጠየቅ ምናምን አያቅተኝም። ግን መጀመሪያ ላይ እስኪ ቤተሰቦቿን ይሳቀቃሉ፣ በቃ ብሩን እንዲሳከፍ ነው እንዲህ ለኛ ያዘጋጀችልን ምናምን ስለሚሉ ያንን እያስቤ ነው። ቤተሰቦቿን ራሱ እኔ ህጃ ያልጠየቅኩ ማለት ነው እንጂ እኔ ቤተሰቦቿን አውቃቸዋለሁኝ መጠየቅ ራሱ ስጡ ብሩን አልሰጠችኝም ማለት እንትንላለሁ። ግን የእሷ ሞራል እንዳይጎዳ በቃ የቤተሰቦቿ ሞራል እንዳይጎዳ እንዳትጣላ ብዬ እኔ በጣም አዝንላት። ለምን እኛም ስናዝንላችሁ የሆነ ነገር ሰው ሲያዝንላችሁ ያ ሰው ለምን እንደ ያዘነልኝ ያ ሰው እንዴት ነው ብላችሁ ማለት አለባቸው። አንዳንድ ጊዜ በጣም በነገራችን ላይ በጣም ነው የተበሳጨሁት። በጣም ነው የተረድኩት። አምኛት፣ ብዙ ጊዜ አድርሼላታለሁ። ጓደኛ ሞች ነናል፣ ተዋውቀናል። ችግር የለው በቃ ይሄንን ብር አታስቀርብኝ። ምክንያቱም እኔ ሁለት ሰው ስተየታደረስ አንድ ሰው በቃ ችግር የለውም ይልክልኛል ብለን ነው የምንለው፣ ማለት ነው። እና አንዳንዴ ሰውን እንደ ጅል የሚቆጥሩ ሰዎች አሉ። ወላሂ እኔ የዋህ መስልሽ እንደሆነ ጅል መስ እንደ የዋህ በእርግጥ የዋህ ነኝ። ሰውን በጣም ነው የማምነው። ከተግባባሁት ይሸውደኛል ብዬ አለም አብዛኛውም ማለት ነው በ ይሸውደኛል ያ ሰው በእኛ ላይ እንትን ያስባል ብዬ ግን አልልም። እውነቱን ነው የምነግራችሁ። ግን አንዳንዴ ሰውን እንደ ጅል አድርገን ባናየስ ምን ችግር አለው? እኔ በጣም የተበሳጨው ሀቂቃትን ማለት ነው። እየሰማሽኝ ይሆናል ቪዲዮዬን ትሰሚ ይሆናል። ግን ለቤተሰቦችሽም ሳናገር ሳንቀያየምም ብሬን ላኪልኝ ነው። በቃ እኔ ብሬን ስጭኝ። አረብ ሀገር ነው ያለችው፣ የሰራች ነው እንደኛ። እንኳን ኢትዮጵያ እንኳን ብገባ እንኳን ከየት አምታዎች ልሰጠኛ ልብያል ነበር። ግን እየሰራሽ ነው አንቺ፣ እየሰራሽ ነው። እኛ ደግሞ እዚህ ሆነን ወይም ስራ ምናምን አንዳንዴ በቃ ምን የሚያለፋ ምናምን የማይመስላቸው ሰዎች አላቸው መሰለ፣ ይሄ ነገር ወላይ፣ በጣም ለፍተን ስንት ነገር ሆነን ነው ስራን የምንሰራው። ግን እናንተ ማሰብ አለባችሁ። ያ ሰው በቃ ይሄን ስራ ምሳሌ በርበሪ ምናምን ሽሮ ስናዘጋጅ ብዙ ነው ለፋጡ፣ ልነግራችሁ አልችልም። በቃ እኛ ራሱ አንዳንዴ የቤተሰብ ራሱ ተዘጋጅቶለት ኡፍ፣ እንደው ገላገልሽኝ የሚሉ ራሱ አሉ፣ ቤተሰቦች ማለት ነው። ብሩ ኑሯቸው፣ አቅሙ ኑሯቸው፣ በቃ ስለሚያደክም ራሱ ለማዘጋጀት ያደክማል። ይህን እንደዚሁ ሊያዘጋጅ ይችላል። ብዙ ነገር አድርግላ ግን ብሬን ስከለከለኝ ብሬን ሳልክልኝ ስቀር ሀቂቃተን በጣም ነው የተሰማኝ ማለት ነው። እና ሌሎችም በቃ ብራችሁን ታይሰጡ ብር ሳይልኩላችሁ ራሱ አምነዋለሁ ያንን ሰው ብላችሁ ራሱ እንዲያትሉ ማለት ነው። ሌሎች የምትሰሩ ካላችሁ እና ያው በእርግጥ ብዙ እህቶች እኮ እኔ ሰርችላቸው እኔ ላይ ብር ተርፎ ብር እንኳን ከተረፋቸው ውሰጅ የሚሉ ሰዎች እራሱ አሉ። ጓደኞች ማለት ነው ውሰጅ በቃ ብለው ማለት ነው። እንደዛም ሆኖ ደግሞ በዛ መልኩ ደግሞ በደግነት በደግነት ደግሞ፣ በጣም ክፉ ሰዎች በጣም ለሰው መጥፎ ሰዎች ደግሞ አለን። ስብሃንአላህ ግን እኔ አምን ያነ ወላሂ ነው ምላችሁ። አብዛኛው ሰው እዛ ሀገር ትእዛዝ ምናምን ስታዙን አናቃችሁም ፎቶአችሁን አናቅም፣ ምን አይነት ተምሳሌ አናቅም። ግን አዘጋጅተን ምናምን ጨርሰን ለቤተሰቦቻችን ስነ ቤተሰቦቻችን እንኳን እንደገና ነው የምናውቀው። ግን ይሄ ሁሉ እኛ አምነናችሁ ነው፣ በቃ ታማኝ አምነን ነው። በቃ እኔ በርግጥ ሰው በጣም አምናለሁ። ሰው የሚሸውደኝ አይመስለኝም። ታይ ይሄን አታርጊ፣ ይሄን ሰው በምን አውቀሽ እስከሚሉ ድረስ ደርሳለሁ ማለት ነው። አንዳንዴ ምን ችግር አለው? በቃ እኔን አምነው አይደለ እነሱ ያዘዙስ፣ እኔም በቃ አይከዱኝም፣ በቃ እያልኩ ብዙ ነገር እላለሁ። ግን ልጅቱ ሪካርድ እንኳን አድርጌላት እስከ ዛሬ እኮ ገና ታዘጋጅላት እኮ አንዴ ሪካርድ አይደለም ምልክት ታረኩላት ራሱ ቶሎ የምትመለስ ልጅ ናት ማለት ነው። ግን አሁን ላይ በቃ እኔ ስማንን በነገራችን ላይ ሚሳለችን ስማንን ለዋጣ ችላለሁ ከአሁን በኋላ ማለት ነው። ምንም ትግስት እያለቀ ነው። በጣም ብዙ ጊዜ ታግሻት አለሁኝ። አይታ ዝም ነው የምትለይ። በጓደኛ ነው ስልኩም በጓደኛ አሟት ነው እያልኩኝ እስካሁን ድረስ ታገስኩኝ ማለት ነው። አሁን በቃ አስባችሁታል እንግዲህ ይሄ ብር ተይት ነው አይደለም፣ ከዛው እያነሳን ነው። በቃ ግማሹን ሲያዙን ግማሽ ሰጥተው ግማሹን ሳይሰጡን እያዘዝ ነው መስሪያ ነው ይሄ ብር ማለት ነው። እና ሰው መረዳት አለባችሁ። እንዴት ያ ሰውዬ እኔ ታ አምኖኝ፣ እኛስ ለምን አንታመን ማለት አለባችሁ። አላህ መፍራት አለባችሁ። በቃ ለፍተን ነው እኔ ለፍተን ነው የምናገኘው። ወላሂ ነው የምላችሁ። እናንተ ይሄን ይሄን እናርጉ ብላችሁ ስትሉም በጣም ብዙ ነገር ለፍተን ነው ብር ለማገኘት። ያ ማለት ደግሞ ብር ስታገኘው ድረስ ማንኛውንም ስራ እንሰራለን ብለን አምነንበት ነው። እና እንደዚህ አታርጉ። ሌሎችም ቢሆን ሌሎችም ስታዙ አማናችሁን ትወጡ። አማና በጣም ከባድ ነው በቃ። እውነቴን ነው የምነግራችሁ በቃ። እኔ አሁን አንዳንዴ በጣም ነው ራሴን የሚሰማ። በቃ ቁጭ ብዬ ታስበው እንዲህ እንዲህ ያልጠበቅኋል ልጅ ይህን እንዴት ታደርገኛለች ብዬ ያልጠበቅኩ ሰው እንዴት ይሸውደኛል ነው። በቃ በጣም የዋህነት የናይታ ነው። በቃ በጣም ቡላ ናት ምንም አታመጣም የዋህናት ብላ አስባ ነው ምናምን ብዬ ራሱ በጣም ነው የምናደድባት ማለት ነው ልጅቱን። እና ፕሌስ እርግጠኛ ነኝ ተሳሚዋለች። ቪዲዮዬን ላይክ የልኝ። በቃ ብሬን ስጭኝ። የምሬን በጣም ነው የተናደርኩት። በቃ እኔ አሁን ለራሱ ስናገር በጣም ስሜታዊ ነው ሁኔ የምናገረው ማለት ነው። ውድ ቤተሰቦች ታማኝ ሁኑ። እኛ እናንተን እስታገለገልናችሁ ድረስ እናንተም ደግሞ ለእኛ ታማኝ ሁኑ። በቃ የለፋንበትን አንድ ሰው ለፍቶ እስታገኘ ድረስ የለፋበትን የጉልበቱን ብር ስጡ ማለት ነው። ውድ ቤተሰቦች እና ይህን ይመስላል። ታማኝ ሁኑ። ታማኝነት ለራስ ነው። በቃ መታመን ራስን ያኮራል። እና ይህን ይመታ፣ ቤተሰቦች ኢንሻአላህ። እስኪ ላይክ ሰብስክራይብ ያደርጋችሁ፣ አበረታታችሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።